በኢፌዲሪ ገቢዎች ሚኒስቴር የአዋሳ ቅርንጫፍ ጽህፈት ቤት በ2016 በጀት ዓመት የተሻለም የታክስ ሕግ ተገዥነት ላሳዩና የሞጅላር ስልጠና ላጠናቀቁ አካላትና ተቋማት የምስጋናና እውቅና መርሃ ግብር አካሂዷል። በመርሃ ግብሩም ግብርን በወቅቱ የሚከፍሉና ና የታክስ ሕግ ተገዥነትን ያከበሩ ግብር ከፋዮች መኖራቸውም የሰለጠነ ማህበረሰብ እንዲፈጠር የሚጫወተው ሚና አያሌ ስለመሆኑ ተመላክቷል። ያነጋገርናቸው እውቅና ያገኙ ግለሰቦችና ተቋማትም ግብርን በወቅቱ መክፈላቸው ግዴታ ብቻ ሳይሆን ክብርም ነው። እንግዲህ ድርጅታችን የዛሬው እውቅና ለሶስተኛ ጊዜ ነው። በታማኝ ግብር ከፋይነት እንዲሁም ለኢኮኖሚ በምናደርገው አስተዋጽኦ ማለት ነው። ስለዚህ በዚህ ትልቅ ኩራት ይሰማናል። ኩራት የሚሰማው ታክስ ከፋይ መሆን ሁላችን የምንመኘው ነው። ሌላውም ሀገር ላይ ሎያል ታክስ ፔየር ነኝ ብሎ መናገር ትልቅ ኩራት ነው ለማንም እንግዲህ በዚህ አኳያ ተገልጋዮቻችን ታማኝ ግብር ከፋይ መሆናችን ሲያውቁ የሚሰጡን ክብር፣ በእኛ ለመገልገል ያላቸው ኮንፊደንስ እና ግብር በመሰወር በወንጀል ተጠያቂ በሚሆን ተቋም መገልገል ምን ማለት እንደሆነ ይታወቃል። እንደ ኩባንያችን እጅግ በጣም ደስ ብሎናል። በተለይም ግብርን ማሳወቅ በሀገር ደረጃ ለሁሉም ዘርፍ በኢኮኖሚ በምንፈልገውን እድገት ለመድረስ ወሳኝ ነው እና ሁሉም ሰው የዚህ እድል ተጠቃሚ መሆን አለበት። ግብርን በወቅቱ ሳይደብቅ ሳይሰውር መክፈል አለበት። ይህን አድርግ ያለውና ይህን ነገር አምጣልኝ ብሎ መንግሥትን ጠያቂ መሆን የሚችለው ላይክ በመንግስት የተቀመጠለትን ከግብር ጋር ተይዞ ሌሎች ሬጉሌሽኖችንም በጥሞና ተከታትሎ ያንን ነገር እየፈጸመ ሲሄድ ነው ጠያቂ ትውልድ መፍጠር የምንችለውና ስለዚህ ደረቱን ነፍቶ ህብረተሰቡ ይሄን አምጣ ለማለት ከሱም የሚጠበቅበትን ደግሞ የማድረግ መስተጋብር ሊኖር ይገባል የሚል ነገር ነው ያለኝ። ያነጋገርናቸውም የሞጆላል ስልጠና ወስደው ያጠናቀቁ ግለሰቦችም ግብር መችና እንዴት ይከፈላል የሚሉና ቴክኖሎጂም መሰረት ያደረገ ስልጠና ስለመውሰዳቸውም ተነስቷል። ከዚህ በፊት የነበረው ማኑዋሊ የሚከፈሉ የግብር አከፋፈል ስርዓቶች ተቀይረው በኦንላይን በኢፋይሊንግ ኢፔይመንት፣ እነዚህ እነዚህ እንግልትን ያስቀሩ በጣም ቀልጣፋ አገልግሎት እንድናገኝ ያስቻሉ። በስልጠናው ደግሞ እነዚህን መቼ በምን አይነት ሁኔታ መከፈል እንዳለበት ጭምር ግንዛቤ ያገኘንበት ስልጠና ነው። በሀገር አቀፍ ደረጃ መስኩን የሆኑ ግብር ከፋዮች በርካታ ቢሆኑም ለታክስ ሕግ ተገዥ ያልሆኑም ግብር ከፋዮች ደግሞ በሀገር ኢኮኖሚ ላይ እያሳረፉት ያለው ተጽዕኖ ቀላል አለመሆኑን ያነሱት ደግሞ በኢፌዲሪ ገቢዎች ሚኒስቴር የታክስ ስራ ዘርፍ ጽፈት ቤት ኃላፊው አቶ አስፋ አዶሬ ናቸው። ግብርን በሚሰውሩ አካላት ላይም በቴክኖሎጂ የተደገፈ ምርመራ እየተደረገ ስለመሆኑም አንስተዋል። በዚህም ህጋዊ እርምጃ እየተወሰደ ስለመሆኑን በማንሳት የሚያጭበረብሩ ታክስ የሚያሸሹ ደረሰኝ የማይቆርጡ ቆርጦም ደረሰኝ የማይሰጡ ግብር ከፋዮች ወይም ድርጅቶች እንዳሉ እንረዳለን። ይህን ስራ ደግሞ በቴክኖሎጂ ለመቅረፍ በኢትዮጵያ በተለይም ትልቅ ምስጢራዊ ሰረት ሰነዶች የሚታተሙት ብርሃንና ሰላም ጋር ውል ገብተን ይህንን ቴክኖሎጂ ያዘምንን ደረሰኝ የሚያጭበረብሩ ማንኛውም ግብር ከፋይ ወደዚህ ስርዓት እንዲገባ ካልተመለሰ ደግሞ ህጋዊ እርምጃ እንዲወስድ ምስጢራዊ ቁጥሩ ስላለ ደግሞ ይሄ ምስጢራዊ ቁጥሩ አጋልጦ ስለሚሰጥ ይህን ስራ እየገፋን ነው ያለ ነው ከዚህ በተጨማሪ አራት ፕሮጀክቶች አሉ የኢ ኢንቮይስ የዳታ ዌርሃውስ እና ኢንቴሊጀንስ የአይታስ የዳታ ሴንተር የሚባሉ ቴክኖሎጂዎችን አበልጽገን ከኢንሳ ጋር በመቀናጀት እነዚህን ወደ ስራ ለማስገባትና አሁን እያየን ያለነውን ግብርን ማጭበርበርና መሰውር ስርዓት በሂደት ለመቅረፍ እየሰራን ያለንበት ሁኔታ ነው ያለው። ሚኒስቴር መስሪያ ቤቱም ግብርን በወቅቱ የሚከፍል የሰለጠነ ዜጋን መፍጠር ላይ አተኩሮ እየሰራ ይገኛል ብለዋል። ጽፈት ቤቱ በ2016 በጀት ዓመት የተሻለ ህግ ተገዥነት ያላቸው 33 ግብር ከፋዮችንና 284 የሞጅራል ስልጠና ለወሰዱ ግለሰቦች እውቅና መስጠቱን ነው። በኢፌድሪ ገቢዎች ባለስልጣን የአዋሳ ቅርንጫፍ ጽህፈት ቤት ስራ አስኪያጅ አቶ ሀብታሙ ታደሰ የሚናገሩት በቅርንጫፋችን ሁለት ሺህ አራት መቶ አስራ ሁለት ግብር ከፋዮች አሉ። ከዚህ ግብር ከፋዮች ነው ለሰላሳ ሶስቱ እውቅና የሰጠ ነው። እነዚህም ከአምስት ሚሊዮን በላይ እየከፈሉ ናቸው። አብዛኛው ግብር ከፋይ ከትንሹ ብር ከመቶ ብር ተነስቶ እስከ አምስት ሚሊዮን ውስጥ ብዙ ግብር ከፋይ ነው ያለን እንዲሁም ደግሞ የታክስ ትምህርት በሞጁላር ስልጠና ለግብር ከፋዮች እንሰጣለን። ፈተና ሰጠን ያለፉ 284 ግብር ከፋዮች ወይም ግለሰቦችን ምን የመረቅንበት ወይም እውቅና የሰጠንበት ቀን ነው ማለት። ቅርንጫፍ ጽፈት ቤቱም እንዳበረከቱት አስተዋጽኦም ለግብር ከፋዮች እውቅና ሰጥቷል ብለዋል። ግብር ከፋዮች ህጋዊ ስርአቱን በተከተለ መልኩም መክፈል አለባቸው ያሉት አቶ ሀብታሙም ህጋዊ ስርአቱን ባልጠበቁ አካላት ላይ ህጋዊ እርምጃ ስለመወሰዱም ተናግረዋል ደረሰኝ ያልቆረጡ ደረሰኝ ያልሰጡ ወደ 64 ግብር ከፋዮች ላይ ክትትል አድርገን ኦፕሬሽን ተሰርቶ በወንጀል እንዲጠየቁ ተላልፈዋል ማለት ነው።